በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ። ብዙ ጸጋ፣ ብዙ ምሕረት ያለው እግዚአብሔር የዘላለም አምላክ ልጁን ወዳጁን ወደ ዓለም ልኮ ከእናታችን ከእመቤታችን ተወልዶ ንጉሳችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ የሞተለትና የከፈለለት የዳነ ሕዝብ የሆነን ያደረጋችሁ ሁላችሁ ቤተሰቦቼ እንደምንቆያችሁ፣ ሁሉን የሚችል አምላክ እና ንጉሠ ነገሥት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም በአንድነት በሦስትነቱ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ማታ ከሁለት ሰዓት ጀምሮ እስኪ ነጋ ድረስ በኢትዮጵያ በአጋፔ በገሪዛን ከአስር በላይ በሚሆኑ ቲክቶክ ቻናሎች ወልቂጤ ማርያም ያደግንባትን ቤተክርስቲያን የሚጎለውን ቤተክርስቲያኑ ህንፃው ፍጻሜ ላይ ደረሰ ስለሆነ የሚጎለውን ነገር አስተባብረን ጾማችንን በረከት የምንካፈልበት የምናመሽበት ምሽት ነው። እንግዲህ በዚህ ሰዓት ገብታችሁ አብራችሁ እንድትሆኑ እንድታግዙን የእግዚአብሔር ገንዘብ ያላችሁ መቼም ሰው ብዙ ገንዘብ ላለው ቤተክርስቲያን ወስዶ ሊሰጥ ይችላል። አንዳንድ ሰው ደግሞ የት እንደሚያደርገው ላያውቅ ይችላል። ግን ፍትሐዊ በሆነ መንገድ የእግዚአብሔርን ገንዘብ መከፋፈል ይገባል። ብዙ ትልልቅ ገንዘብ ካላቸው አብያተ ክርስቲያናት ደግሞ ወደሌላቸው ዞር ብሎ መርዳት ማገዝ ይገባል። ማታ አብራችሁን አምሹ። እግዚአብሔር ከእናንተ ጋር ይሁን። ዛሬ መንፈስ ቅዱስ የሚናገረን ሊያ በተባለችው በላባ እንዲሁ በያቆብ ሚስት ህይወት ላይ ከእሷ ኑሮ እግዚአብሔር ለእኛ መልእክት ሊነግረን ወዷልና እሱን እንሰማለን። ኦሪዘ ፍጥረት ምዕራፍ 29 ቁጥር 31 ላይ እግዚአብሔር ሊያ የጠላች መሆኗን ባየ ጊዜ ማጸኗን ከፈተላት ራሄል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅም ወለደች። ስሙን ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል አለች። ደግሞም ጸነሰች፣ ወንድ ልጅም ወለደች። እኔ እንደተጠላሁ እግዚአብሔር ስለሰማኝ ደገመኝ ስትል ስሙን ስምዖን ብላ ጠራቸው። ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል ሶስት ወንድ ልጆችን ወልጄለታለሁና፣ ስለዚህ ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። እንግዲህ ያስገርማችኋል የእግዚአብሔር ቃል። እነዚህ ሁለት እህትማማቾች በሶሪያ የሚገኘው የላባ የርብቃ ወንድም የላባ ልጆች ናቸው። አንደኛዋ መልኳ እስከዚህም ነው ሊያ የተባለችው ታላቂቷ፣ ታናሽቷ ደግሞ እጅግ ውብ ነበረች። እና ሁለቱን ያገባው ደግሞ የአክስታቸው ልጅ በዛ ዘመን ይሄ ስለሚቻል ይቻል ስለነበረ የርብቃ ልጅ ያዕቆብ ነው። ያዕቆብ ግን በጣም የወደ የነበረው ትንሽቷን ራሄልን ነበረ። ለእሷ እንደው የማይሆነው ነገር የለም ነበር። ባሪያ ሆኖ 14 ዓመት ሙሉ ተገዝቶላታል። በቃ ክንፍ ብድ ብሎን የወደዳት ለሊያ ደግሞ ሊያን አባትየው ታላቅ ስለሆነች እንዴት ታላቅ እያለች ታናሽ ታገባለች፣ በሀገሩ ወግ አይቻልም ብሎ ሳይፈልግ አስክሮ ነው ሊያን ያጋባውና ያዕቆብ ለሊያ ያለውን አለመውደድ አለመውደድ መደበቅ አይችልም ነበር። እና የተጠላች የሚለው ቃል በባሏ የተጠላች ነው። በቃ በጣም በቃ የጠላት የሚኖር ነበረ። ስለዚህ ሊያ ከያዕቆብ መገፋት ደርሶባታል። ደግሞ በጠለ ባል የምታደርጉት ሰው ወይም ሚስት የምታደርጓት ሴት ስትገፋ ከባድ ነው ህመሙ። የራስ የሚባል በጣም የራስ የሚባል እናት ስትገፋ፣ አባት ሲገፋ ከባድ ነው ህመሙ። የልብ ጓደኛ የሆነ ቀን ተቀይሮ ሲያጠቃ ከባድ ነው ህመሙ። አያችሁ፣ ካህን ሲገፋ፣ አንተ እንደ እግዚአብሔር በግ ያመንከው ካህን ሲገፋ በጣም ከባድ ነው ህመሙ። በጣም ጥግት ያደረግ ነው። ይህ ጠጋ ነው። ሰው ሲገፋን ቀላል ነገር አይደለም። በጣም ልብ ይደማል። እና እግዚአብሔር ወደ ሊያ እንዲመለከት ያደረገው የተገፋችበት መገፋት አካል ያደረገላት ባላልጎ የሰጣት ወንድ እስራኤል ወይም ያዕቆብ ሊያን ይጠራ ስለነበረ ነው። የተጠላች የሚለው ቃል እንዴት አይነት ከባድ ቃል እንደሆነ አስቡት። ሴቶች ሴቶች የተጠላች ሴት ሆናችሁ መኖር ትችላላችሁ? ትታገሳላችሁ? ግን ሊያ በምክንያት የምትኖር ሴት ነች። መጠላትን ተቋቁማ ተቃውሞን፣ መገፋትን ተቋቁማ ትኖር ነበረ። ዘመኑ ጥንት ነው። ግን ጥንትም ቢሆን እነዚህ ጥንታዊ እናቶቻችን በሕይወታቸው ችግሮቻቸውን የተቋቋሙበት መንገድ አሁን ላለው ዘመንም ትልቅ ትምህርት ነው። ይሄም ዘመን ጥንት መሆኑ አይቀርም። ግን ታሪክ ሲመጣ ወደፊት የእኛ እናቶች የእኛ አያቶች እንዲነበሩ ተብለን በልጆቻችን መመስገን እንድንችል የምንገፋ ምሽቶች በባሎቻችን ልንታገስ ይገባል። ምክንያቱም እግዚአብሔር የሚፈርደው ፍርድ ይበልጠን። በግፊት ወይም በመገፋት ጊዜ ሊያ ባሏን ፈታ አልሄደችም። ምን ቸገራት? ሀብታም አባት ነው ያላት። ሀገሩን ሁሉ የከደነ ከብትና በግ ያለው መቅጠር የሚችል እስራኤልን የቀጠረ ሀብታም አባት ነው ያላት። ግን አባት ባል አይሆንም። እግዚአብሔር የሰጠው ደግሞ ትዳር አደራ። ይሄን ታውቃለች። ብጎዳም ትዳሬን ግን ጠብቃለሁ፣ ባሌነት ታገሰዋለሁ ብላ አሰበች። ይሄ ሞኝነት ይመስላችኋል አይደል? ግን የሞኝነት ሳይሆን የበረከት ምንጭ የተከፈተላት። የተወደደችው የተፈቀረችው ራሄል ልቧ በጣም ልክ ያልነበረች። ሊያ ግን ቀና ልብ ነበራት። ለባሏ የምትሰጥ ሴት ነበረች። ራሄል ግን ባሏ የምታስጨንቅ ነበረች። የሚወዳት እሱ ራሄልን ነው። እግዚአብሔር ማፀኗን ከፈተላት ነው የሚለው ከፈተላት የምትታገሱ ሆይ ይከፈተላችኋል። ሊሆን ነበር በጣም ብዙ ነገር ይከፈተላችኋል። የልጆቻችሁ እድል ይቀናል። ያሳደገቻቸው ልጆች ቆማችሁን መዳር የምትችሉበት አቅም ታገኛላችሁ። በየትኛውም ሁኔታ ውስጥ ዳር ብቻ አይደለም። በስራም ውስጥ ቢሆን የምትገፉ የምንገፋ በአገልግሎት ውስጥ የምንገፋ በጣም ብዙ ሰዎች አለ ፊት የምንነሳ መገፋት ግን ወደ ክብር ተራራ ነው ይዞን የሚሄደው። ይህም ከሊያ ቤት ከሊያ ኑሮ መማር ይገባል። ልጆች የወለደቻቸው ልጆች የእስራኤል ያላ ናቸው። ከእስራኤል ነገዶች የመጀመሪያውን ሮቤልን የወለደችው ሊያ ነች። ሮቤል የእስራኤል ታላቅ ነው። ሮቤል የእስራኤል በኩር ነው። በኩሩን የወለደችው ሊያ ነች። ወንድ ልጅ ወለደችለት እና ተስፋ ታደርጋለች። ባሌ ይወደኛል ብላ ተስፋ ታደርጋለች። ትንሽ ነገር ስናይበት ፈትቼው ሄዳለሁ የምንል ሴቶች ወይም ትንሽ ነገር ስናይባት ፈትቻ ትሄዳለሁ የምንል ወንዶች፣ ትዳር የዕቃ ዕቃ ጨዋታ የሚመስለን ሰዎች መቼም ብዙ ነገር ልንማር ይገባል። ያው እንፈልግ የለ እግዚአብሔር እጅ ሄደን ለን እኮ በእግዚአብሔር ልጅ ነው የምንኖረው። መንገድ እንዲቀናልን፣ ህይወት እንዲቀናልን እንፈልግ የለን ግን በጣም መታገስ ያስፈልጋል። ተችሎ ነው ሰው የሚወደደው፣ ተችሎ ነው ኑሮ የሚመራው። አንዳንዶቻችን ህይወትን ደንቅነት አድርገን እንመጣለን። ትዳርን ቁጭ ብለን ስናስብ እኔ ሀብታም አገባለሁ፣ ጥሩ ኑሮ እኖራለሁ። ጥሩ ኑሮ ምንድን ነው? ምንድን ነው የእኛ ጥሩ የሚባሉ መስፈት ምንድን ነው? እስቲ ንገሩኝ እህቶቼ፣ ምንድነው? ወንድሞቼ፣ ጥሩ ኑሮ ምንድን ነው? ጥሩ ኑሮ ማለት እኮ ሚስትን መታገስ መቻል፣ አቅም ማግኘት ማለት እኮ ነው። ታውቃላችሁ ይሄንን ባልን መታገስ፣ አለቃን መታገስ፣ የስራ ቦታን፣ ከቤተሰብ አንዱ የሚበድለንን ሰው መታገስ ነው። አገልግሎት ላይ እያለን የበላያችን ስልጣን ያለው ሲደቁሰን፣ ሲወጋን መታገስ እኮ ነው። ጥሩ የሚባለው እሱ ነው። ጌታ ኢየሱስ ክርስቶስ ያስተማርን መስቀል ላይ ጥሩነት፣ መልካምነት በጦር እየተወጉ ይቅር ማለት ነው። ይሄንን እየተማር ነው ኢየሱስ አሸናፊ፣ ክርስቶስ አሸናፊ ሆኖ በትንሣኤ የመጣው። ይወላችሁ ክፉን ታግሶ ነው የመስቀልን እስከ መስቀል ሞት ታግሶ። ታግሶ የከሰረ የለም። መገፋትን፣ ተቃውሞን፣ ግልምጫ፣ አሽሙርን ታግሶ ሰው ክብር ላይ ይደርሳል እንጂ አይወድቅም፣ አይወድቅም። አማሾቻቸው እንደ እሳት እያንገበገቧቸው ለልጆቻቸው ተዳላቸው ታማኝ ሆነው የሚኖሩ ስንት ሚስቶች አሉ። እነዛ ሰዎች ልጆቻቸው ተባርከውላቸው ምርቃታቸው ለነጭ ለብሰው ሰርጋቸው ለነጭ ለብሰው ቆመው የልጆቻቸውን ልጆች ዳይፐር ሲቀይሩ እናያቸዋለን። እግዚአብሔር ረድቷቸው ማለት ነው። ቤታቸውን አፍርሰው ደግሞ የሄዱ ስሜታዊ ሰዎች አሉ። ቀላል አይደለም። ሰው ሲጎዳ ሰው ሲጠላ ቀላል አይደለም። ራሄል ስትገላምጣት ምጣት ያዕቆብ ኢግኖር ሲያደርጋት ሌያ መጠላቷን እያየች መኖር ቀላል ነው እያልኳቸው አይደለም፣ ግን ውጤቱ ምን ያህል ብሩክ እንደሆነ ተመልከቱ። ደረደረላት እግዚአብሔር የወንድ ልጆችን ደግሞ ኃያላንን የካህኑን አባት ሌዊን እኮ የወለደችው፣ ነገስታትን የሚወልደውን ይሁዳን እኮ የወለደችው፣ የነገስታትና የካህናት እናት ሆነች ማለት፣ መታገሷ ለዚህ ክብር አበቃት፣ ለዚህ ክብር አበቃት። ይወላችሁ የምንገፋ ሰዎች ስንታገስ ወደ ክብር ነው የምንሄደው። እግዚአብሔር ክብር ስላስቀመጠብን ነው የምንገፋው። ድንጋይ የሚወረወርበት ዛፍ ፍሬ ስላለው ነው ይባላል። ክብር የሌለው አይገፋ። ይውላችሁ በህይወት ውስጥ ምንገፋ፣ ምንገለል፣ በትዳር ውስጥ በአገልግሎት ውስጥ በስራ ቦታ፣ በመንገድ ላይ ብቸኞች እንድንደረግ አውቀው የሚያደርጉን የሚያጠቁን ሰዎች ያለን እኛ ምናልባት ሆነ ትልቅ ነገር እኛ ላይ ስላለን የማናቀው ወይም የምንደርስበት ትልቅ ቦታ ስላለን መጽሐኑ ጌታ ኢየሱስ ክርስቶስን ጦር ያዘመተበት ሄሮድስ ለምንድን ነው? ሕፃን እኮ ነው። የሚደርስበትን ስላየ ግን፣ ኢየሱስ ክርስቶስ በአብቀኝ የተቀመጠው እንጂ በሄሮድስ ሰይፍ አልሞትም። ገፊዎች እኮ ምንም አያደርጉም። ለጊዜው ኢጓችንን ይረብሹታል፣ ኩራታችንን ይነኩታል፣ ተራራውን ይደለድሉታል። እግዚአብሔር ደግሞ የትውታንን ልብ የሚያስተካክለው በትቢተኞችና በአመፀኞች መዶሻ ነው። እየገፉን ነው የሚያስተካክሉ አያችሁ፣ ሰው የምንሆነው መቻል፣ የምንለምደው መታገስ፣ የምንለምደው እየተገፋ ነው። በረከቱ ብቻ እንዳይመስላችሁ፣ መንፈሳዊ በረከቱስ ትግስተኛ መሆን ቀላል ነገር ነው? ሰው ምራቅ እየተፋብን ባህል፣ ኢግኖር እያደረገን ሚስት ፊት እየነሳች ታግሶ መኖር ልጆችን ማሳደግ ቀላል ነገር ነው ወይ? እግዚአብሔር ልጆች መታገስ የሚባለውን ጸጋ ትግስት የሚባለውን የመንፈስ ቅዱስ ፍሬ መሸከም ቀላል ነው? ማፍራት እኮ ነው፣ ፍሬ ማለት እኮ ነው። የተጠላች መሆኗን አይቶ እግዚአብሔር ባረካት። ነው ያ ያላ። እግዚአብሔር እንደ ሰው አይደለም። እንደ ሰው አያዩማ እሱ። አምላክ እንደሌለው ሰው ስሜታዊ ውሳኔ እንዳንወስን፣ አምላክ እንደሌለው ሰው ፈራጅ እንደሌለው ሰው፣ ዳኛ እንደሌለው ሰው አንሆን። ለራሳችን አንፍረድ። አንዳንድ ሰዎች የገፏቸውን ሰዎች ለማሸነፍ ይታገላሉ። ትልቁ ሞኝነት እሱ ነው። የገፉንን ሰዎች ለማሸነፍ ስንሞክር ጠላት ወዳዘጋጀልን ወጥመድ ገባ ማለት ነው። ሌ አልታገለችውም። ባሏን አልከሰሰችውም። ወስዳ አባቷ ለአባፊት አላቆመችው ፍረድልኝ ባል ያገለለኝ አላለች። ያዕቆብን በፍቅር ለማሸነፍ በመውለድ ለማሸነፍ ነው፣ በተሻለው መንገድ ነው ያዕቆብ ፊት የተቀመጠችው እንጂ አልታገለችውም። ብዙ ሰዎች ሲገፉ ይታገላሉ፣ ለማሸነፍ ጦር ያነሳሉ። ሰይፍ ያነሳለው በሰይፍ ይጠፋል። በቃ ዳኝነት ሐሜት እዛም፣ ስለሱ ስለሱ ማውራት ስለሱ ማውራት የሚያመጣ ውጤት ውስብስብ ችግር ነው። ሰይፍ የሚያነሳ ሰው በሰይፍ ነው የሚሞት። ክስ ሰይፍ ነው፣ ሐሜት ሰይፍ ነው። ባልን መክሰስ፣ ወንድ ባልን ማማት፣ እነዚህ ሁሉ ሰይፍ መምዘዝ ናቸው። በዚህ መንገድ ችግር አይፈታም። አገልጋይ ከሆነ ደግሞ የገፋውን ሰው ሰራተኛ ማማት፣ በየቦታው ስለሱ መናገር፣ መክሰስ፣ መጻፍ፣ በስውር በግልጽ፣ ይሄ መንገድ አሸናፊ አለ ያጋልጫል እና በተሻለ መጠን ነገሮችን የምናይበት ራሄል መገፋቷን በሰጣት ስጦታ ታካክሰዋለች። ልጆች ስትወልድ ባሌ ይወደኛል ብላ ባሌ ለእኔ ይጠጋል ልጆቿን ተጽናናባቸዋለች። መጨረሻ ላይ ይሁዳ ብላ ስሟ የወጣችለት ምስጋና ማለት ነው። እግዚአብሔር ይመስገን አለች። እግዚአብሔር ይመስገን ተገፍቼ አራት ልጅ ወንድ ልጅ ይሁዳ ሲወለድ ተመልከቱልን፣ አለቀሰች አለቀሰች ራሷን አጠፋች አይልም። እግዚአብሔር ተመስገን አለች ነው የሚለው። ልያ በአራተኛው ወደጇ ልጅ እግዚአብሔር ምስጋና አቀረበች እና እንዴት መገፋትን ማሸነፍ እንደሚገባ ልታስተምር የምትችል ትልቅ መዝገብ ናት ልያ። ይሄ ትንሽ ትምህርት ነው። ሰፊ ነገር የሚወጣው ትምህርት ነው ይሄ ትምህርት። እግዚአብሔር በዚህ ብዙ ነገር ያስተምራል። መንፈስ ቅዱስ ህይወታችንን ይባርክ ይቀድሰን፣ የእናታችንን ኔዲያን በረከት ያሳድርብን። በእውነት እሷን የሰራ እግዚአብሔር እኛን ስራ የእናታችንን ቤታችንን በረከት የመላ ጥበቃ አብሮን ይሁን። ማታ ዛሬ ማታ እሑድ ማታ ሁለት ሰዓት ጀምሮ ያለው ፕሮግራም ተካፈሉ፣ አግዙን፣ እርዱን። ጾም ነው። እግዚአብሔር ቤት ነው የምንሰራው። እጆቻችን ስናነሳ አብራችሁን ስሩ። እግዚአብሔርን ቤት ሰራን ማለት ሰራን ቤታችንን ማለት ነው። እኛ ምን እንደጎደለን አናውቅም። እናታችን ቤታችን እንድትገባ ነው ምንጋብዛት። አንድ ልብ የሚነካ መዝሙር አለ፣ በተመላለሺ ጓዳዬን ጎብኝልኝ። እኔ ምን አቃለሁ ምን እንደጎደለኝ። በቃ እኛ ከአዲስ አበባ ቤታችን ትተን ነው የምንሄደው፣ ወልቂጤ ወልቂጤ ማርያም እንሄዳለን። እሷ ደግሞ የእኛን ቤት ታያለች። የእኛን ጉድለት ትሞላለች። እኛ ደግ ሰናት እንላለን። ምን እንደጎደለና አናቅ ልጆቻችን ምን እንደጎደላቸው አናቅ ኑሯችን እንደጎደለው አናቅ ነጋችን እንደጎደለው አናቅ። እሷ ትመላለስበታለች ልጇ ደግሞ ያንን ይሞላል። ስለዚህ አብራችሁን ቁሙ። እግዚአብሔር ባርካችሁ። ቄስ አሸናፊ ገብረ ማርያም ይሰራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስሙ ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ